ሸገር ካፌ ሸገር ካፌ ሸገር ካፌ የዛሬው የሸገር ካፌ ውይይት የዛሬ 16 ዓመት በህይወት ባለፈው በኢትዮጵያ የሙዚቃ ታሪክ ጉልህ ስፍራ ባለው ጥላሁን ገሰሰ ስራ ላይ ሙዚቀኛና በአዲስ አበባ ዩኒቨርሲቲ የሥነ ጥበባት ኮሌጅ ዲን ዶክተር እዝራ አባተ ከዚህ ቀደም የሰጡን አስተያየት ይዘንላችሁ ቀርበናል። በዚህ አጋጣሚም እንኳን ለዳግማ ትንሣኤ ባላደረሳችሁ። እዝራ አውሮፕላን መጣ እየገሰገሰ በዘፈና አንደኛ ጥላሁን ገሰሰ ስለተባለለት ጥላሁን ገሰሰ ነው ዛሬ የምናወራው። ጥላሁን ሙዚቃ የጀመረው ሀገር ፍቅር ነው። ከሀገር ፍቅር ወደ ክቡር ዘበኛ፣ ማዕከላዊ አንደኛ ክፍለ ጦር፣ ብሔራዊ ቲያትር እንደዚህ እያለ ነው የሄደው። ጥላሁን በሀገር ፍቅር ምን አይነት ሙዚቃ ይጫወት ነበር? እንደርሱ የጥላሁን ህይወት ሲጀመር በ1946 አካባቢ በሀገር ፍቅር ቲያትር ነው የተጀመረው። ደረጃውም በሙያ ውስጥ ያለውም ለውጥ በነዛ በገባባቸው ቤቶች ይወሰናል። ከሀገር ፍቅር ከዛ በኋላ ሶስት ዓመት አካባቢ የሀገር ፍቅር ቲያትር ሰርቷል። ከዛ ክቡር ዘበኛ ክቡር ዘበኛ፣ ከዛ በኋላ ደግሞ ማዕከላዊ ተመሳሳይ የሆነ ነገር ነው። ከዛ በኋላ ብሔራዊ ቲያትር፣ ከብሔራዊ ቲያትር ከወጣ በኋላ እነዚያ አራት የፕሮፌሽናል ህይወት እንትኑ ናቸው። ሀገር ፍቅር ቲያትር ምን አይነት ነበር? መጀመሪያ ከሙያው ጋር የተዋወቀበት ቦታ ነው። አንድ ሙያተኛ በሰው ውስጥ እንዴት እንደሚያደግ ያሳየበት ነው። ጥላሁን የጥላሁን ዘፈን መጀመሪያ ዘ ለምሳሌ ጥላ ከለላይን ብትወስ ጥላሁን በአሰፋ አባተ ውስጥ የሚታይበት ነውም ተመሳሳይ ነበር። ምክንያቱም ይሄ ያለ ነገር ነው። የትኛውን ሙያተኛ ሲወጣ በአንድ ሰው ውስጥ የሚትት እያደረገ የሚወጣበት ነው። ጥላሁን አሰፋ አባትን መስሎ ሚቴት የሚያደርግበት ነው። ከዛ ወጣ ራሱን ሆኖ የወጣበት ነው። እዛ የነበረው የኦርኬስትራው ወይም ደግሞ በዛ ጊዜ የሚሰሩት መሳሪያ እዛ የሚጠቀምበት የነበረው ትራዲሽናል የሆነ ኢንስትሩመንት ነው። የባህል መሳሪያ ነው። በነዛ ባህል መሳሪያዎች ውስጥና አጃቢዎቹ፣ ዳንሰሪዎቹ እነዛን ሁሉ ነገሮች በዛ በነበረው ሴትአፕ ውስጥ ጥላሁን ራሱን መግለጽ የቻለበት ነው። ያንን ነገር ከጨረሰ በኋላ ሁለተኛ የሄደበት ቦታ ደግሞ ሌላ አይነት ሴታፕ ነው ማለት ክብዘበኛ ወይም ማዕከላዊ ዘመናዊ ነው ማለት ነው። ኦርኬስትራው ዘመናዊ ነው፣ በጊዜ የነበረው ኦርኬስትራ ዘመናዊ ነው በጣም የትንፋሽ መሳሪያዎች በብዛት ይጠቀማሉ። የአሬንጅመንት ስታይላቸው ወይም ደግሞ የቅንብር ስታይላቸው ሀገር ፍቅር ከሚያውቀው ለየት ያለ ነው ማለት ከነበረው ስታይል የተለየ አይነት የአጠቃቀም የሚጠቀሙ ኦርኬስትራ ውስጥ ነው የገባው። ክብር ዘበኛ ማለት የጥላሁን ራሱን እንደ ጥላሁንነት የቀረጸበት ማለት ቦታ ነው። በጣም ብዙ ነገሮች ተጫውቷል። ያልነካው ኢሹ የለም። ፖለቲካ፣ ሶሻል፣ ኢኮኖሚክ የምትዩን ነገሮች በሙሉ የጥላሁን የራሱን ነገሮች የተጫወተበት ነገር ይችላል። የሌሎች ሰዎች ነገሮች ሊሆን ይችላል። በነዛ ነገሮች ውስጥ ግን ራሱን መግለጽ የቻለበት ነው። ጥያቄ ምንድን ነው እዚህ ጋር መሆን የሚችለው ጥላሁን በነዚህ ነገሮች ውስጥ ራሱን መግለጽ ሲችል፣ ምንድን ነው የእሱ ጥሩ የሆነው ኳሊቲው ነው መግለጽ የሚችልበትን ወይም ደግሞ ይሄ ማነር ኦፍ ኢንተርፕሬቴሽኑ በጣም ሀይ ክላስ ቶፕ ክላስ ነው ማለት እንችላለን። የተሰጠውን ነገር ውስጡ ገብቶ መግለጽ ይችላል። ለምሳሌ አንድ ነገር እኔ ላንቺ ሰጥቼ ባነብልሽ እና እኔ ባነበው ምናልባት የእኔን ድምጽ ሰዎች መስማት ሳይችሉ ጆሯቸውን ሊይዙት ይችላሉ። አንቺ ጥሩ አድርገሽ ታነብላቸው ነው፣ እንዴት ነው ይላል። ልክ እንደዛ ማለት ነው። ጥሩ አድርጎ ህይወት ሰቶት ያንን ነገር መግለጽ ይችላል። በዚህ ጊዜ ስራውን ስንመለከት ጥላሁንን ብቻ አይደለም የምንመለከተው፣ ከጥላሁን ጀርባ ያሉትንም ሰዎች አብረን እናያለን። እዚህ ጋር ሁለት አይነት የሆነ አጨቃጨቅ የሆነ ነገሮች ሊነሱ ይችላሉ። ለጥላሁን ሙዚቃ ደርሶ የሰጡት ሰዎች፣ ለጥላሁን ሙዚቃ ያቀናበሩት እንደ ኮሎኔል ሳህል የተጋገ እንደ ኮሎኔል ሀይል ወልደ ማርያም አይነት ሰዎች፣ እነዚህ ሰዎች በተለይ ደግሞ ከኋላ ሆነው የዛን ቤት መሰረት የሆኑት ሻለቃ ጽጊያ የፈለቀ አይነት ሰዎች፣ ዜማ ደራሲዎቹን፣ ግጥም ደራሲዎቹን፣ እነዛን ሁሉ ሰዎች አብሮ መጥቀስ ይቻላል። ምክንያቱም ለጥላሁን እነዚህ ማቴሪያላቸውን በሙሉ የሚሰጡት የነበሩት ሰዎች ናቸው። ግን ሌላው ጥያቄ ከኋላ የሚነሳው ጥያቄ ጥላሁን የዘፈናቸው ዘፈኖች ሌላ ሰዎች ቢዘፍኑት ኖሮ የእውነት ወደ ሰው ጆሮ ይገባ ነበረ? ሌላ ጥያቄ ነው። ጥላሁን ገባሽ መግለጽ መቻሉ፣ ተፈጥሮ የሰጠው ድምፁ፣ እነዚህ እነዚህ ነገሮች አንዳንዶቹን እንደውም ዜማዎቹን ስሰሚያቸው ወይም ምናምን የማይሆኑ ነገሮች በጥላሁን ሕይወት ውስጥ ግን ሰዎች እንዲያዳምጧቸው ሆነዋል። ስለዚህ ክቡር ዘበኛ ውስጥ ምናልባት የጥላሁን በጣም ሃይ ፒክ ዘመኑ ነው ማለት እንችላለን። በጣም ጥሩ የሆነ ነገር ሲሰራበት የነበረ የተሻሉ ነገሮችን የሰራበት ወይም ደግሞ ጥላሁንን ጥላሁን ያደረጉ ነገሮች የሰራበት ዘመን ነው። ያ ማለት ግን በዛ ዘመን ጥላሁን የሰራቸው ነገሮች ሆኖ ሰዎች ያልሰሟቸው ነገሮች የሉ ማለት አይደለም። ሊኖሩ ይችላሉ፣ አሉ። በጥላሁን ውስጥ አልፎ ወደ ሰው ጆሮ ያልገባ ሊኖሩ ይችላሉ። አንድ ሰው ሁሉ ጊዜ መቼም ተራራ ላይ ወጥቶ አይቀመጥም፣ ያው ይወርዳል እና የሚቀጥለው ዘመን ለእኔ ብሔራዊ ቲያትር የነበረበት ዘመን ጥላሁንን በጣም ሌስ ፕሮዳክቲቭ የነበረበት ይህን ያህል በሰው ጆሮ ውስጥ የገቡት ትልቅ ስራዎችን ያልሰራበት ዘመን ወይም ከሰዎች ጋር ብዙ ያልተገናኘበት ነገር ነው። ምናልባት በዛ ጊዜ ያወጣው አንድ የካሴት እንትን ስራው ይሄ አየናት መርካቶ የሚለውን በዛ ነው ከሰዎች ጋር የተገናኘው እንጂ ያው የጥላሁን የወረደበት ጊዜ ነው ማለት አንድ ሰው ሁል ጊዜ ላይ መቸም ተሰቅሎ የኦርኬስትራ ስታይሉም ደግሞ አሁን ደግሞ የተቀየረ ነው። ብሔራዊ ቲያትር የምታየው ነገር ሌላ ነው። ከዛ ደግሞ ፕራይቬት ባንዶች ውስጥ ከሄዶ የካሴት ስራ ምናምን የሰራበት ነው። ያ ዘመን ትንሽ ጥላሁን የወረደ ከዛ በኋላ እንደገና ይሄ አደጋ ከደረሰበት በኋላ በአዲስ አሬንጅመንት ከነ አበጋዝና ከነ ቴዲማጋ የሰራቸው ስራዎች ደግሞ እንደገና ጥላሁን ሪቫይቭ እንዲያደርግ ያደረጉት ነገሮች ናቸው። በዛ ውስጥ የምትመለከቹው ምንድን ነው? ጥላሁን በተለያዩ አይነት ኮንዲሽኖች ውስጥ፣ በተለያዩ አይነት የባንድ አጠቃቀም ውስጥ፣ በተለያዩ አይነት የድምፅ ቅንብሮች ውስጥ ራሱን ማስቀመጥ ይችላል ማለት ነው። እንደ ጥያቄ መነሳት ይችላል፣ እንዴት ጥላሁን ይህንን ረጅም ጊዜ ሊቀመጥ ቻለ የሚለው ነገር። አንድ የኪነጥበብ ባለሙያ ታላቅነት የሚለካው በሙያው በየጊዜው ራሱን ማሳደግና ሙያውን ማሸነፍ ሲችል ነው። በሌላ በኩል ጥላሁን ራሱ ሙያውን ማሸነፍ ችሎ ወይም ከሰዎች ጋር ተባብሮ ይሄ የህብረት ስራ ነው። በዛ ህብረት ውስጥ ራሱን ሰርቶ ግሩፑንም ራሱንም ማውጣት ችሏል ማለት ነው ይመስለኛል። የድምፁ ሬንጅ እንደዚህ ይላሉ። ጥላሁን የሚደርስበትን የድምፅ ከፍታ ወይንም ዝቅታ ሌሎች ሳይደርሱበት እየቀሩ ነው ወይስ ምንድን ነው እሱን ልዩ የሚያደርገው? እሳ ይሄ ትንሽ ቴክኒካል የሆኑ ነገሮች እውነት ነው። ጥላሁን ጥላሁን የሚዘፍናቸው ዘፈኖች ስለ አንዳንዶቹ ዘፈኖች ማውራት እንችላለን። ለምሳሌ የሚዘፍናቸውን ዘፈኖች ይሄ ድራማቲክ አድርጎ መዝፈን ነው። ለምሳሌ ፍቅሮች ነው የጎዳኝን አንድ ዘፈን መውሰድ እንችላለን። በጣም ድራማቲክ አድርጎ ነው የሚዘፍነው። ነው አዘፈፉን ስትመለከተው ዘፈኑን እንዴት መግለጽ እንዳለበት ሲያወራ፣ ሬንጆቹ ወይም ደግሞ የድምፅ ርቀቶቹ የሚጠቀምባቸው በጣም ከታች ወርዶ ላይ ድረስ ያሉትን ድምፆች ማየት ይችላል። ጥላሁንን እንደ ጥላሁንነት ምናልባት ካላችሁ አላቅም ይሄ ዘፈን ስለማይረዱት የሚለውን ዘፈን ብትለቂውና ብትሰደስ ይለኛል። በጣም በጣም ጥላሁንን እንደ ጥላሁን አድርጎ እዛ ውስጥ ጥላሁን የሚገልጻቸው ቅላፄዎቹ፣ ሬንጆቹ ምና በጣም ብዙ ነገሮች አሉና ጥሩ አድርጎ ጥላሁንን የሚገልጸው አይነት ዘፈን ይመስለኛል። እና ምንድን ነው ሰዎች ስላልደረሱበት አይደለም። ጥላሁን ግን እያንዳንዱን ድምፅ ሲነካው በትክክል ያንን ድምፅ መውጣት ያለበትን ድምፅ በትክክል ማውጣት መቻሉ ነው። ለሰው ጆሮ የማይቆነጥጥ አይነት ነው። በመድረክ ላይ የተለያዩ ነገሮችን ሲሰራው ሰዎች ሙዚቃ መጀመሪያን ገብዝ ስለማይረዱት ማንነታቸውን ከስራቸው ይልቅ ያምናሉ። አፋቸውን ስለማይረዱ፣ በዚህ ዘፈን ውስጥ የተለያየ አይነት ያዘፋፈን ወይም ደግሞ ማነር ኦፍ ኢንተርፕሬቴሽኑ የድምፅ አወጣጡን የተለያዩ አይነት ቴክኒኮችን በዚያ ዘፈን ውስጥ ማየት ይቻላል እና ሌሎቹ ዘፋኖች ያና ልተጠቀሙ ማለት ሳይሆን ጥላሁን ግን የሚጠቀም የሚሰጠውን ሬንጅ በሙሉ በትክክል ማውጣት መቻሉና ሲያወጣቸውም፣ ቅድም እንዳልኩች ዝም ብሎ ማንበብ ሳይሆን በትክክል ምባል የለባትን ቃሎቱን ረግጦ ዜማውን በትክክል ኢንተርፕሬት ማድረግ መቻሉ ነው የእሱ ትልቅነት። የጥላሁን ዘፈኖች ለምሳሌ እንደተባለው በሙዚቃ ደረጃቸው በህብረተሰብ እይታቸው እንደ ሶሻል ክሪቲክ ኢምፓክት አሳድረዋል፣ ወይንም አንድ ተጽዕኖ አሳድረዋል ማለት ይቻላል ወይ ጥላሁን ይገለበጣል ወይ ስል እነዚህ ሁለት የተለያዩ ነገሮች ናቸው። አንደኛው እንደ አንድ ናሽናል የሆነ ሄሮ የሚሰራቸው የሚያደርጋቸው፣ የሚንቀሳቀሳቸው፣ የሚያወራቸው ነገሮች በህብረተሰቡ ውስጥ የሆነ ኢምፓክት አላቸው። ሶሻል ኢምፓክታቸው የጥላውን ዘፈኖች በጣም እንደዚህ አይነት ነገር አላቸው። የተለያዩ ዘፈኖችን በየጊዜው ማንሳት ይቻላል። ለምሳሌ ገንዘብ ገንዘብ ያለው ያውጣ ይስራ ያሰራበት የሆነ ሶሻል ኢምፓክት አለው። ጥላሁን ሳያስበው ሰዎች ወደ ፖለቲካ ውስጥ የሚወስዱት ነገር አለ። ወይም ደግሞ ለምሳሌ ሀገር የኢትዮጵያ ነው ሰጂ ሰዎች የሀገር ስሜት ወይም ደግሞ ኢትዮጵያ የሚለውን የመጨረሻ ሲዶላ ልክ እንደ ናሽናል አንተም ሰዎች የሚዘምሩት እና ይሄ በመጀመሪያ ደረጃ ጥላሁን ጋር ብቻ ያለ ሳይሆን እነዚህ ናሽናል የሆኑ ፊገሮች በሶሳይቲ ውስጥ የሚያስቀምጡት የራሳቸው የሆነ የሚያስረግጡት የሆነ አሻራ አላቸው። በዛ አሻራ ውስጥ ደግሞ ጥላሁን የስቴጅ ሰው ነው። በስቴጅ ሰውነቱ ከሱ የሚወጡት ነገሮች በሶሳይቲ ውስጥ የሚሰጡት ትርጉም በጣም ከፍተኛ ነው እና ሶሻል ኢምፓክቱ ሌሎች ሌሎች ማህበራዊ በሆኑ ነገሮች ላይም ጭምር ኢምፓክቱ ከፍተኛ ነው። ሌላው ግን ጥላሁን ይገለበጣል ወይ ማለት የፈለግሽው እንደሚመስለኝ ሰዎች ጥላሁን እየኮረጁ እንደሱ መስራት ይችላሉ፣ መስራት ችለዋል። እስከዛ እኔ ከዚህ ጋር ደሞ መገልበጥ መጥፎ ነው ማለት አይደለም፣ ግን የራስህን ደግሞ ስትጨምርበት ጥሩ ይሆናል። ምክንያቱም ፍራንክ ሲናትራ፣ ኤልቪስ ፕሬስሊን ብትወስድ እስከዛሬ ድረስ ሰዎች የነዛን ዘፈኖች ወይም እየቀላቀሉ ወይም ደግሞ በራሳቸው ዘይቤ የሚዘፍኑት ነገር አለ። ይህንኑም አንድ ላይ ጨምረ ቅድም ያልኩትን ነገር ላይ ልመለስልሽ። በመጀመሪያ ደረጃ የትኛውም ሰው የሚነሳው በአንድ በታወቀ ትልቅ ፊገር ውስጥ ነው። እኔ የሆነ ነገር ስሰራ፣ እንደ ሙዚቀኛ ስሰራ አንድን ሙዚቀኛ ሚቴት እያደረግኩ ነው። አደኝ እንደፍ ዘደይ ግን ራሴን ማውጣትም ራሴን ማግኘት መቻል አለብኝ። ግን ማንም ሰው አይገለበጥም በዓለም ላይ የተፈጠረ ያ ሰውዬ ብቻ ነው። የተሻለ ሆኖ ከጥላሁን ሆነ የተሻለ ነገር ሊሰሩ የሚችሉ ሰዎች ይፈጠራሉ። በትክክልም ደግሞ ይፈጠራሉ። የእኛ ችግራችን ምንድን ነው? አንድ ሰው እዚህ ካስቀመጠን እሱን አልፎት የሚሄድ ሰው እንዳይኖር ሁልጊዜ ጣራ እንሰራለን። እዛ ጋር ጥላሁንን አልፎት ጥላሁን የሚ በአሰፋ አባተ ውስጥ አድርጎ አሰፋ አባትን ሸፍኖ ከሱ በላይ ሆኖ የታየ ነገር፣ ነገ ከነገ ወዲያ ደግሞ የሚነሳ ሰውዬ ጥላሁንን የሚታየት አድርጎ ከጥላሁንን ሸፍኖ ከጥላሁን በላይ የሚታይ ነው። ጥላሁን የመጨረሻ ጣራ ሊሆን አይችልም። በኢትዮጵያ ውስጥ በየትኛው ሙያ የሚነሳ ሰው ጣራ መሆን አይችልም። ማን መቀየር ይችላል? አንደኛው እሱ ነው። እንደ መማሪያ ግን አሪፉ ነገር የጥላሁን ነገር ምንድን ነው? ድምፃዊኖቻችን ምክንያቱም የድምፅ ትምህርት ቤት የለንም። ድምፃዊኖቻችን ራሳቸውን ሊያስተምሩ የሚችሉበት አንደኛው ነገር የጥላሁንን ስራ የሚቴት እያደረጉ መስራት ነው። ጥፋቱን የምለው ምንድን ነው? የጥላሁንን ስራ የእኔ ስራ ነው ተብሎ በንግድ አለም ላይ መውጣቱ ያኛው ጥፋት ነው። ምክንያቱም የእኔ ስራ ነው ተብሎ ተቀርጾ መውጣቱ፣ ሰዎች ግን በጥላሁን ውስጥ ራሳቸውን የሚቴት እያደረጉ ራሳቸውን ፍለጋ መሄዳቸው ግን ይሄ በአለም ላይ በየትኛውም ቦታ ያለ ነገር ነው። ትልቁ ችግር የሚመስለኝ ግን እኛ አንድ ሰሞን ቆብ ደፋ ነው እምትል ደሞዝ ላይ ምናምን የመጨረሻ ጣራው ላይ ደረሰ። ጣራ የሚባል ነገር የለም። አሁን ላለው ነገር ሊመስልህ ጥላሁን ጥላሁን ጣራ መሆን አይችልም። እንትናም ጣራ መሆን አይችልም። እንትናም ጣራ መሆን አይችልም። በእንትና ውስጥ ግን ሰዎች አድገው ከሱ በላይ ሌላ ጣራ መስራት ይችላሉ። ሌላ ነገር መስራት ይችላል። ምክንያቱም ጥላሁን ፕራክቲካ ላይ ያሳየን እሱኑ ነው አሰፋ አባተ አሰፋ አባተ ነበር የሚባለው። ጥላሁን በአሰፋ አባተ ከሱ በላይ መሄድ እንደሚቻል ያሳየተ። ዛሬም በጥላሁን ስር ወጥተው ከሱ በላይ የሚሄዱ ሰዎች ይኖራሉ። እዝራ፣ ሌላው የጥላሁን ዘፈኖች ከአገር ፍቅር ጀምሮ እንግዲህ እስከ መጨረሻ አልበሞቹ ድረስ ያሉት በተለያየ የሙዚቃ ምንድን ነው የሚባለው ቅላጼ ወይ ስልት ውስጥ ያለፉ ናቸው ነው ወይስ ሁል ጊዜ ማንድ አይነት ነው? ቅድም ልልሽ የሞከርኩትም እሱን እኮ ነው። አገር ፍቅር እያለ ሌላ ኢንስትሩመንት ሴታፕ ነው ያለው። ክቡር ዘበኛ ሌላ ኢንስትሩመንት ሴታፕ ነው ያለው። ሀገር ፍቅር ምንድን ነው ብሔራዊ ቴያትር እያለ ሌላ ኢንስትሩመንት ሴታፕ ነው። ከዛ ከነአበጋዝና ከነ ቴዲጋ ሲሰራም ሌላ ኢንስትሩመንታል ሴታፕ ነው ያለው። ስለዚህ በተለያየ ዘመን በተለያየ ኢንስትሩመንታል ሴታፕ ወይም ደግሞ የባንድ አወቃቀር ውስጥ ነው ያለው። ግን ባንድ አወቃቀሩ ደግሞ ስታይል ነው ማለት አይደለም። ስታይሉ ከተለያየ ነገር ተወስዶ ሊሆን ይችላል። አንዳንድ አሬንጅመንቶች ፒውርሊ ይሄ ኢትዮጵያ ውስጥ የተለመዱ አይነት ነገሮች የተለመዱ ነገሮች ስራዎች የተሰሩበት ነገር አለ። አንዳንዶቹ ይሄ ላቲን የሆነ ላቲን ጃዝ አይነት ነገር አንዳንዶቹ ደግሞ ድሮ በስልሳዎቹ እና ሌት ፊፍቲ ውስጥ የነበሩ አካባቢ የነበሩ የድሮ ስታይሎች እሱ ዜማዎቹ ነው። አሁን እንትን እንደገና በኋላ ላይ እነ አበጋዝ የሰሯቸው ነገሮች ደግሞ የተለያዩ ነ ሚክስ ይሄ ፊውዝ የተደረጉ አይነት ነገሮች በተለያየ ስታይል ይሄ የሙዚቃ ስታይሉን ነው። ዜማዎቹ ግን ጥላሁንን አይደለም። እዚህ ጋር እንትን የምልህ ዜማ ያቀረቡለት ሰዎች ልክ እንዳሁኑ ዜማ ተሰረቀ ምናምን እንደምንለው የድሮዎቹም ሰዎች ከሱዳንም፣ ጃፓንም፣ ከቻይናም ከኮሪያም እያመጡ ዜማ እኮ ይሰጡት ነበር። ዜማዎቹ ጥሩነቱ ግን ምንድን ነው? እነሱ እንደ አንዳንድ ጊዜ እኛ እኮ ብንሰርቅም ኢትዮጵያዊ እናደርገዋለን የሚሉት አይነት ነገር አለ። ለእኔ ያው ነው ሁለቱም ያው ነው፣ የተሰረቀ ነው። ግን አትሊስት ለምሳሌ እንትንን ውሰጂ ምንድን ነው ሸግዬ ወይም ደግሞ የማትበላ ወፍ የኛ የሆን የሱዳንን አይታወቅም ማሰፋ ባታ መጣው ግን ኢትዮጵያዊ ሆኗል። እንደውም ናሽናል የእኛ ነው የናንተ ነው ምናምን ልንባበር፣ እንደሱ ማለት ነው

ዘፈኖች እያነሳን እንነጋገር። ዕዝራ፣ አንተ አሁን ለምሳሌ አገር ፍቅር አካባቢ ካሉት ዘፈኖች ለአድማጮቻችን የምንጋብዛቸው ይኖራል፣ ስታይሉንም ልናሳይ የምንችልበት አለ። እንደዛ አይነት እኔ ጥላ ከለላይን የሚታየኝ ሱ ነው ጀ ክብር ዘበኛ። ግን አይ በጣም ብዙ ዘፈኖች አሉ። አልቻልኩ ውታ። አያስከፋም። ገንዘብ ያለው ያወጣ። ምግብማ ሞልቷል። አቋቋመሽማ እነዚህ ስግግብ ጆሮ ወይም ደግሞ ከማህሙድ ጋር የዘፈነው ሞልቷል። በሀገራችን የምግብ አይነቶች የሚ ሶሻል ሾዎችን የሚያነሳ ነገር ነው። ከዛ በኋላ እንደገና ደግሞ እዛ ላይ ራሱ በምሽጨረቃ ጨረቃ ይሄ እኔ እናንቺ የሆነን የሚለውንም አራ ስታዩ ጥሩ ነው። ከዛ ይሄ ካሴት ላይ ያወጣች ያልኩስ በኋላ ላይ አየናት መርካቱ እዛ ልክ እነሱ ላይ የተለያየ ነገሮች መውሰድ ትችላላችሁ። ከዛ እዛ ውስጥ ለምሳሌ የጠላ ሽጠላ ብዙ ጊዜ ሰዎች እንትን ይሉታል። እሱ ለየት ያለ አዘፋፈን ነው፣ ቅድም እንዳልኩሽ ፍቅርሽ ነው የጎዳኝ ትንሽ ያዘፋፈኑ ስታይል ለየት ያለ ነው። ከዛ እንደገና እነዛን ሁሉ ዘፈኖች እንደገና እንዳለ እነዚህን አሁን የነገርኩሽ ነገር አንዳንዶቹን እንደገና ሪአሬንጅ አድርጎ ሰርቷቸዋል። በሁለቱም መካከል ያለው ለውጥ ራሱ ማየት ይቻላል። በፊት ሲዘፍኑ የነበረና ለምሳሌ በፊት የህይወት ህይወትን ከክፍሎኛ ጋር የዘፈነው እና አሁን የዘፈነውን ማየት፣ እንደነዚህ አይነት ነገሮችን ማየት ማወዳደር ይቻላል። የድምፅ አወጣጥ ለውጡን፣ የኦርኬስትራ አጠቃቀሙን፣ የግሩፑን የአሬንጅመንት ለውጡን እዛ ላይ ሞር መታየት የሚችለው ምንድን ነው የአሬንጅመንት ስታይል። የድሮዎቹ ዘፈኖች ምናልባት በጣም ቴክኒካል የሆነ ነገር ሊሆን ይችላል። ይሄ የቅብብሎሽ አይነት ነገር ነው፣ ኤኮ አሬንጅመንት የምንለው ጥላሁን ይዘፍናል፣ መሳሪያው ይቀበላል። እንደዚህ አይነት ነገር ነው። በኋላ ላይ ግን ይሄ አሁን በሲዲ የወጡት ነገሮች ይሄ ሃርሞኒ ወይም ደግሞ ህብር ድምፁ የሚደግፈው መቀባበል ሳይሆን ሞር ድጋፍና ከውስጡ እንደ አንድ እንደ መሰረት ትልቅ በጣም መሰረት የአይነት ነገር የተሰራበት እንደዛ አይነት ነገር ነው እና እነሱን በማወዳደር ማየት ይቻላል። ከዛ ላይ የጥላሁን እራሱን ቴክኒኩን እዛ ውስጥ ማየት ይቻላል። ተበላሽ የሚሉ ሰዎች ነበሩ። ለምሳሌ ከክብር ዘበኛ ጋር የሰራቸውን ስራዎች አሁን እንደገን ድጋሚ ሲሰራቸው እኔ ድሮ ይሻለኛል የማለት ማለት ነገር ይኖራል። አንዳንድ ጊዜ ጆሮችን ስለለመደው ነው። ዕዝራ፣ ነገሩ እንዴት መሰለሽ፣ ማንኛውም ሰው ከለመደው ነገር ከለመደው ሰርክል ውጭ የሆነ ነገር ሲመጣ ሁልጊዜ ለዛ ለለውጥ አመለካከቱ እንትን ያለ ነው። የለመድሽውን ነገር ደግሞ በተለያየ አይነት ሁኔታ መመልከቱ ራሱ አስቸጋሪ ነገር ነው። በአንድ በኩል የሰዎቹ እንትን ድሮ የለመድኩትን ነገር እንጂ ከዛ ውጭ ማየት አልፈልግም አይነት ነገር ይመስላል። እንደኔ ግን የእውነት እንደኔ ግን ሁሉንም ማለት አይደለም፣ የተሰሩ ስራዎች ግን በጣም ከነበረው ደረጃ ትንሽ ከፍ ያደረጉ ናቸው። ያ ማለት ግን በዛን ዘመን የነበሩት ነገሮች በሙሉ ዋጋ የላቸውም ማለት አይደለም። በጊዜያቸው በጣም እንደውም አንዳንድ ጊዜ ይገርመኛል፣ በተለይ ኮረን ሳሌና ኮሎኔል ኃይሉ የሚሰሯቸው ስራዎች የሆነ የመሳሪያ አጠቃቀማቸው መሳሪያዎቹ እንዴት እንደሚጠቀሙ እያንዳንዱን ድምፅ እንዴት እንደሚጠቀሙበት በጣም የሆነ እንደውም ቁጭ ብሎ እነሱን እንደ ትምህርት መታየት ያሉባቸው እንትኖች ናቸው። ለእኔ አልተበላሸም። ጥላሁንን ከአንድ ዘመን ወደ ሌላ ዘመን ይዞት ለዚህ እኮ ነው። ጥላሁን በተለያየ ትውልድ ውስጥ መሰማት ችሏል። ጥላሁን በተለያየ ዘመን ውስጥ የሚሰማ ነገር ነው ያልነው፣ ምክንያቱም ዘመኑ ያመጣቸውን ነገሮች በሙሉ ኢንጀክት እያደረገ መጠቀም ሞክሯል። ትራዲሽናል ኦርኬስትራ ሲጠቀም ነበር። ከዛ ክቡር ዘበኛ ገባ እንኳ እንደዚህ እያለ ። ስለዚህ የጥላሁን ዘፈኖች ዘመን የማይሽራቸው ናቸው ማለት እንችላለን። እውነት ነው። በዚህ አንጣላ። ምክንያቱም ጥላሁንን ስትመለከቺ የኔም እናት ትሰማዋለች፣ እኔም እሰማዋለሁ፣ ነገ የኔም ልጅ ይሰማዋል። ምናልባት የኔም ልጅ ልጆች ሊሰሙት ይችላሉ ማለት ነው። ከዛም በፊት ያሉት ሰዎች ይሰሙታል። ቅድም እንዳልኩሽ አንድ ሙያ ምንድነው በዘመን ውስጥ ማለፉ ነው ትልቁ። ልክ ነው። አንድ ዘመን ላይ ምክንያቱም ይግድ ገፍተሽ እለፍ አትይም። በራሱ ማለፍ የሚችለው የሆነ እንትን አለው ማለት ነው። ሶሻል ቫሉ ያለው ማለት ነው። ያንን ማለፍ ሲችል ነው። ምክንያቱም የዛ ህብረተሰብ ኪነ ጥበባዊ ውበት ወይም እሴት ማሟላት ሲችል ነው። እንደዛ መጠቀሙ የተሻለ ነው። ጥላሁን በጣም መድረክ ላይ ሲቀርብ ቅድም አንስተዋለ፣ አንተ በጣም ካሪዝማቲክ የሆነ ሰው፣ አይነ ግቡ የሆነ ሰው ነው። መድረክ ላይ ሲቀርብ የሚያቀርብበት መንገድም የተለየ ነው። አንድ ጊዜ ምናሉኝ አንድ ሰው እዚህ መጡና ጥላሁን እኮ በጣም የሚቸገር ሰው ነበረ እኔ ክቡር ዘበኛ ውስጥ እንደ አጃቢ ድምፃዊ ሆኜ ብዙ ጊዜ ሰርቻለሁ እና አይኑን የት ጋር እንደሚያደርገው ይቸግረው ነበር አሉኝ። ምክንያቱም ኤክስፕሬሲቭ ነው በጣም በጣም በጣም ይገልጻል። ስሜቱን በሚገልጽ መንገድ ነው የሚዘፍነው የሚያቀርበው እና አንዲት ሴት ተሳስቶ ካየ ባልዩ ያኮርፋል፣ ሴትዮዋ ሌላ ነገር ይመስላታል። እና ሁልጊዜ እንዲህ አይነት ነገሮች ይመጡበት ስለነበረ አይኑን ወደ ሰማይ ሰቅሎ ነበር የሚዘፍነው ብለው ነግረው ነበር። ዝራ ይህን ነገር ለመመልከት ይችላል ሙዚቀኛ ሆነ ከጀርባው ያየኸው ነገር ይኖራል። ይህ እንኳን አስቸጋሪ ይመስለኛል። እንጃ በእውነት ሙዚቀኛ ሆኜ ከጥላሁን ጀርባ ብዙ ጊዜ ተጫውቻለሁ። መዲና ባንድ እያለን ከእኛ ጋር እንደውም ብዙ ጊዜ ይሰራ ነበረ። ግን ይሄ የማንም የመድረክ ሰው እንትን ይመስለኛል ችግር ይመስለኛል። ግን ጥላሁን ደግሞ ሞር ኤክስፕሬሲቭ ነው። ይሄ ጥላሁን የሚሰራቸው ስራዎቹን በስሜት ነው። ይሄ የስሜትና የስሌት ነገር፣ በስሌት የምትሰሪው ነገር ሁለትና ሁለት አራት ነው ምናምን ብለሽ እንደዚህ ላድርግ። አሁን እንደዚህ ያደረገ ከተባለ የጥላሁን ስሜታዊነት እየጠፋ ነው የሚመጣው፣ በስሌት እየሰራ ነው ማለት ነው። ጥላሁን ግን ስሌት የሚባል ነገር ብዙ ጊዜ ፐርፎርም ሲያደርግ በጣም በስሜት ነው የሚሰራው። ስለዚህ የስሌት ነገር ያለበት ነው ደግሞ ማለት ነው። የስሌት ነገር የለም፣ እንደውም እየጨመረ ነው የሚመጣው፣ ሞር እየጨመረ ነው። ስለዚህ በስሜቱና በስሌት መካከል ያለውን ዲፈረንስ በደምብ ማየት መቻል አለብን። እና አይ ዶንት ቲንክ ሶ በስሌት የሚሰራው አይመስለኝም። ጥላሁን በስሜት ነው የሚሰራው። ጥላሁን እኮ ኖርማሊ ስቴጅ ላይ አንዳንድ ጊዜ ግጥም ይጠፋዋል እና ከኋላ ግጥም ልክ እንደሚሆን እንደዚህ ነው እንደዚህ ነው እያሉ የሚ ግን የሚነግስ እየተነገረው ያንን ግጥም እንዴት አድርጎ ህይወት እንደሚሰራ ከስሜት ጋር ነው የሚሰራ እና ከስል ይሄ የሆነ አሁን እንደዚህ ባረግ እንትን አይቶኝ እንደዚህ የሚል ነገር ያለውም አይመስለኝም። ነውም እኛ ስቴጅ ላይ ሲሰራ ይገርመን ነበር። እና እኔ በስሜት እንጂ በስሌት የሚሰራው አይመስለኝም። አንድ ጥያቄ ልጠይቅ። ጥላሁን ለአንተ ምንድን ነው? ጥላሁን ለእኔ እንደማንኛውም ኢትዮጵያዊ ጥሩ አገሪቷ ያፈራችው ምርጥ ዘፋኝ፣ በዘፈኑ በአገሪቱ የድምፃውያንን ደረጃ ከነበረበት ደረጃ ወደ ላይ በጣም ከፍ ያደረገ ጥሩ የሙያ መሪ ነው ብዬ ነው የማስበው። አመሰግናለሁ ዕዝራ።